ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ የሰኞ ምሽት አንዳንድ ጉዳዮችን እያነሳን አብረን እንቆያለን። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉም በአክብሮት ጠይቃለሁ። ቀጥታ ወደ ጉዳዮች ይገባለሁ። ብርሃኑ ነጋ ዛሬ ባህር ዳር ተገኝቷል። በአማራ ክልል የትምህርት ሂደት በጦርነት ምክንያት ተዳክሟልን ብሏል። እንደለመዱት እንግዲህ ያወሩትንም አውርተው አባላቸውን አስመዝግበው ተመልሷል። በአማራ ክልል ከሰባት ሚሊዮን በላይ ተማሪዎች ትምህርት አቋርጠዋል ነው የተባለው። ይሄንን እንግዲህ ብርሃኑ ነጋ ዛሬ ባህር ዳር ተገኝቶ ነው ይሄንን ሪፖርት ያደረገው። አሳዛኝ መረጃዎች ናቸው። እንግዲህ አማራ ክልል በተግባር የሚታዩት በርካታ ተማሪዎች ከትምህርት ገበታ ውጭ የሆኑበት ሁኔታ አለ። ክልሉ ላይ ብሔራዊ ጦር ከፍተኛ ዘመቻ እያደረገ ይገኛል። አገሪቱ አላት የተባለው መካናይስድ በአማራ ክልል ገብቶ የአማራ እናቶችን የአማራ አባቶችን እየጨፈጨፈ ይገኛል። በአሁኑ ሰዓት የብልጽግናው ፕሬዚዳንት አብይ አህመድ ጅቡቲ ተገኝቷል። ዛሬ ሬድዋን ሁሴን፣ አወል አርባህ፣ አህመድ ሺዴ፣ ሙስጠፋ መሐመድ ብርጌደል ጀነራል ድሬሳ ደገፋ አደም ፋራ በጉዞው ተካቷል። ጅቡቲ ሲደርሱ እስማኤል ጊሌ አቀባበል አላደረገም። ተወካያቸው ነው እንግዲህ አቀባበል ያደረጉት። የጤና እንከን ነበረባቸውም ተብሏል። እንግዲህ አብይ መኖሪያ ቤታቸው ገብቶ ጠይቋቸዋል። ጉዳዩ የቀጠናው ግጭትን ማስቆም ነው የሚል ነው። ወደዛ ጉዞ ያደረጉት ብዙም እንግዲህ የመንግስት ሚዲያዎች ሽፋንና ትኩረት ያልሰጡበት ጉዞ ነው ይሄ ጉዞ። ሌላው በሸዋ ገዋጽዮን ገብረጉራች አካባቢ የሸኔ ታጣቂዎች እንቅስቃሴ አለ ተብሏል። መንገደኞች በተለይ የሰላሌ ገዋጽዮን መስመር ጥንቃቄ እየተባለ ይገኛል። አድማጮቻችን፣ ተመልካቾቻችን አሁን እገታው ተጠናክሮ ቀጥሏል። እንግዲህ እገታው አሁን ለፋይናንስ እያገለገለ እንደሚገኝም እየተገለጸ ባለበት ሰዓት ህብረተሰቡ ለዚህ እገታ ሰለባ እንዳይሆን ጥንቃቄ እንዲያደርጉ የሚሉ መረጃዎች እየወጡ ይገኛሉ። ከኦሮሚያ ክልል በሌላ መረጃ በሰሜን አቸፈር ልበን አቅራቢያ ከባድ ውጊያ ሲደረግ ውሏል። ዛሬ ውጊያው አራት ሰዓት ነው የፈጀው ነው የተባለው። ሀያዘጠኝ ቁስለኛ አርባ ስድስት የሞተ ተመዝግቧል ሁለት የቡድን መሳሪያ መቃጠሉ ሁለት ተሽከርካሪም ተቃጥሏል ብን የተባለው ጭምቦ በተባለው በአባይ ድልድይ ጭምባ በተባለው በአባይ ድልድይ ላይም በተሰራው ኦፕሬሽን ጉዳት ደርሷል የአማራ ፋኖ ባህር ዳር ብርጌድ ነው እንግዲህ ውጊያውን እያደረገው ተብሏል የጎንደር ፋኖ አሁንም ጥሪ እያቀረበ ይገኛል የህዝባችንን ደህንነት መጠበቅ አለብን። መንግስት አሸንፈን አሸንፈ ያለው ካለ በኋላ የሰራ ነው ኦፕሬሽን ጉሮም ነው ብሏል። እንግዲህ የጎንደር ፋኖ ፋኖ ሀብቴ ነው ይህንን መልእክት ያስተላለፈው። ባለፈው ጊዜ እንደምታስታውሱት ጦርነቱ ተቀዛቅዟል። እግሬ መጥቀል ስራዎች ላይ ልንገባ ነው ሁሉ ነገር ባል ነው ልክ እየሄደ ነው እያጠናቀቅን ነው የሚል ድስኩር ነበር ሲያሰሙ የነበሩት። ነገሩ እንግዲህ ወዲህ ሆኖ ተገኝቷል። ፋኖቹ በአንድ ፊሽካ ጥምረትና ጥሩ አስተላለፍ የታየበት ወታደራዊ አስተላለፍ ሰርተው በሁሉም ቀጠና ከፍተኛ ድል የተገኘበት ኦፕሬሽን አድርጓል። በርካታ የቡድን መሳሪያዎች፣ በርካታ ካምቦች የተጠቁበት፣ በርካታ ቦታዎችም ፋኖ መልሶ የተቆጣጠረበትን እና የራሱን ወታደራዊ አስተላለፍም የገመገምበት ሁኔታ መኖሩን ነው እንግዲህ መረጃዎች ከአማራ ክልል ከአራቱም ቀጠና እየወጡ የሚገኙ በእያንዳንዱ የውጊያ ቀጠናዎች እንግዲህ ከፍተኛ የመንግስት ኮሎኔሎች ዋጋ የከፈሉበት ሆኖ ተመዝግቧል። በሌላ መረጃ ሸዋ ሚንጃር በከተማ ውስጥ እንግዲህ ጥቃት ተፈጽሟል። አረርቲ ከተማ በሚሊሻ ላይ ጉዳት ደርሷልም የተባለው ሌላው አንድ ወታደራዊ አዛዥና ከናጃቢው ፋኖን መቀላቀሉ ተገልጿል። እስከነሙሉ ትጥቃቸው ነው። እንግዲህ ደቡብ ጎንደር አለምበር አንድ ሚሊሻ የጦር ሜዳ መነጽር የቡድን መሳሪያን ይዞ ፋኖን ተቀላቅሏል። ሌላው ሸበል በረንታ አራት ወጣቶች ሚሊሻ በዱላ ነው ቀጥቅጦ ይገደላቸው ተብሏል። በዛው በሚሊሻ አንዲት ሴት ልጅ ፋኖን አሳድረሻል ተብላ በእሳት አቃጥሏት እንድትሞት አድርጓታል። ህዝቡ ተረባርቦ ነው እንግዲህ ይሄንን ሊያጠፋ ይቻለው ሴትዮዋ ከመሞት ተርፋለች ነው የሚሉ የመረጃ ምንጮች። ሚሊሻ በክልሉ ግፍ እየፈጸመ ይገኛል። በጣም የሚገርም አንድ ሴት ልጅ ሳር ፍራሽ ላይ ልብስ አስፈልቆ ጎሚ ብሏት ላይተር ለኩሶ ተቃጥላለች ብሎ ነው ሄዱ። ህዝቡ ተረባርቦ አጠፍቷል። እንዲህ አይነት ግፍና በደል በራሳቸው በሚሊሻ እየደረሰባቸው ይገኛል የአማራ ተወላጆች። እግሯና እጇ በሳት ተጎርተዋል፣ ህይወቷ ተርፏል የሚል መረጃ ከአካባቢው እየወጣ የሚገኝበት ሁኔታ ያለው ሸበልበረንታ አካባቢ ነው፣ ይሄ ድርጊቱ የተፈጸመው። ሚሊሻ እንግዲህ ጋፕ ብሎ ነበር፣ አሁን ሽንቴ ብሪንዳ ይሁን እያለ ይገኛል። አድማጮቻችን፣ በሌላ መረጃ ምዕራብ በለሳ መከላከያ ለቆ ወጥቷል፣ ፋኖቹ ወደ ከተማ ገብቷል። ምን የተባለው ሌላው በሱዳን በነበረው ውጊያ የኢትዮጵያ አስከሬን የኢትዮጵያ ወጣቶች አስከሬን በቁጥር 30 የሚሆኑ አስከሬኖቻቸው በመንገድ ላይ ሲጎተት ነበር ተብሏል። ኢትዮጵያ እንግዲህ በቅጥረኝነት ለሱዳን ፈጥኖ ደራሽ እና ለመደበኛ ሰራዊትም ሲዋጉ ነበር። የፈጥኖ ደራሹ ጦር የለቀቀው ቦታ መልሶ ለመያዝ የድሮን ጥቃትም እያደረገ እንደሚገኝ ተገልጿል። የሱዳን ውጥረት አሁንም እንግዲህ ተጠናክሮ የቀጠለበት ሁኔታ ነው ያለው። ካርቱም ቤተ መንግስትን የአልቡርሃን ሰራዊት ማቆጣጠሩን ትላንትና በወጣው መረጃ ያመላክታል። በዚህ ጦርነት ውስጥ እንግዲህ አብዱልፈታ አልቡርሃንን የትግራይ ታዋጊ አራት ክፍለ ጦሮች ውጊያ እያደረጉ እንደሚገኙ ይታወቃል። በዛው ልክ ደግሞ ፈጥኖ ደራሽንም በወር አምስት መቶ ዶላር አምስት ሺህ ዶላር ቅርታ አምስት ሺህ ዶላር እየተከፈላቸው ኦፕሬሽን ላይ የተሰለፉ አሉ። በሁለቱም ወገን ኢትዮጵያኖች እንደሚገኙ ነው የተገለጸው። የአብዱልፈታ ሰራዊት እንግዲህ በፈጥኖ ደራሽ ውስጥ በአልሞ ተኳሽነት የነበሩትን ሰላሳ የሚደርሱ ኢትዮጵያኖች ሬሳቸው መንገድ ላይ ሲጎቱት ተመልክተናል ብሏል እንግዲህ የአይን እማኞቹ። ይሄ እጅግ በጣም የሚያሳዝን ጉዳይ ነው። በሌላ መረጃ ወደ ትግራይ የሚወስደን መረጃ በማጮ በችቡድ ፋብሪካ ላይ በደረሰው የእሳት አደጋ የሶስት ሰው ሕይወት አልፏል። እንግዲህ ኤፈርት ከሚያስተዳድሩት ድርጅቶች አንዱ ችቡድ ፋብሪካውም ይገኝበታል። ኤፈርት በነገራችን ላይ በርካታ ትግራይ ውስጥ በርካታ ልማቶች በኤፈርት ስር ነው ያሉት። በሶስት ሰው ላይ ጉዳት መድረሱን መረጃዎች ይጠቁማሉ። ሌላው እንግዲህ አድማጮቻችን፣ ተመልካቾቻችን በቱርክ በሀምሳ አምስት ግዛቶች አሁን ተቃውሞ ቀጥሏል። የአንድ ሺህ በላይ ጋዜጠኞች ታስሯል። በቱርክ እንግዲህ ባለፈው ጊዜ ተቃውሞ ተቀስቅሶ ነበር። ፕሬዚዳንት ኤርዶሃንን ይወዳደራል የተባለው ግለሰብ ማታሰርን ተከትሎ ነው እንግዲህ ቁጣ የተቀሰቀሰው። በአምሳ አምስት የቱርክ ግዛቶች ቁጣው ተቀስቅሷል። አንድ ሺህ የሚደርሱ በላይ ጋዜጠኞች እንግዲህ በሁሉም እንደ ቱርክ የታሰሩበት ሁኔታ መኖሩን የተመለከት ነው። ሌላው በጣም የሚያሳዝን በአንድ በኩልም የሚያስቅ በአንድ በኩልም የሚያሳዝን ክስተት ተመልክተናል። ኤቢስ ቴሌቪዥን ጣቢያ ላይ የተላለፈው እንግዲህ የደንብ ደወሎ ተማሪ እገታን በተመለከተ የአንዲት ተማሪ መረጃ ወጥቷል። እቺ ተማሪ በጣም በሚያሳዝን ሁኔታ ቪዲዮ በተለያዩ ሶሻል ሚዲያዎች ላይ እየተንሸራሸረ ይገኛል። መንግስት ከኤቢሲ ላይ ቪዲዮ እንዲነሳ አድርጎታል። በጣም ነው የሚያሳዝነው። ያስ ቃል ያልኩበት ሁኔታ የነ ፊልድ ማርሻል ብርሃኑ ጁላ ንግግር፣ እንዲሁም የመንግስት ኮሚኒኬሽን በጣም በሚገርም ሁኔታ ተማሪዎችን እንዳስለቀቁ ገለሳ አድርጎ ነበር። ከዛ ውጭ ፊልድ ማርሻል ብርሃኑ ጁላ በቅርብ ጊዜ የደንብ ተማሪዎች ጉዳይ ጎጃም ላይ ባህር ዳር የሆነ ቦታ ላይ ተከታተለ ስንደርስባቸው ቦታ ቀየሩ አድርጎ የአማራ ተወላጆች እራሳቸው እንዳፈኑ እንደሰወሩ አድርጎ ሲናገር ነበር። አሸናፊ ጎንደር የሚባል ነው እገታውን ያደረገ ብለው ግማሹ ወደ ቤተሰቦቻቸው ተመልሷል የሚል የተምታታ ያልተረጋገጠ መረጃ ከአንድ መንግስት አካል ወይም ደግሞ ከአንድ መንግስትንን ከምል ግለሰብ የሚሆን የመንግስትን ፖለቲካና ፖሊሲ ከሚያራምድ ባለስልጣን እንዲህ አይነት ንግግሮች ሲወጡ እጅግ በጣም ያሳፍራል። ማን ነው የሚታመነው? ከታገቱት ተማሪዎች ውጪ የተዘላበደ መግለጫ የሚሰጡት የመንግስት ተቋማት በጣም ያሳዝናሉ፣ ያስቃሉ። በጣም ያስቃሉ። ነገ ማን ሊያምናቸው ነው? ማን ሊሰማቸው? ማን ሊቀበላቸው ነው? ውርደት አይደለም ወይ? አሁን ከኢቢሲ ላይ እንዲነሳ የተደረገበት ዋናው ትልቁ ምክንያት አንደኛ የዋሹት ውሸታቸውን ሶሻል ሚዲያዎች ደግሞ ሶሻል ሚዲያ እጅ የገባ ነገር፣ ሶሻል ሚዲያ ያየው ጉዳይ መቀመጫ ነው የሚያሳጣው። ግማሹ በቲክቶክ ግማሹ በፌስቡክ ግማሹ በዩቱብ ግማሹ በቴሌግራም መቀመጫ አታገኙ። ስቃይን ነው የሚያበሉ። በቃ ያንተን ድምጽ እያመጡ የሰራሁን መግለጫ የሰራውን ማስተባበያ እያመጡ ማስረጃና መረጃን እያቀረቡ ቁርስና እራት እንዳትበላ ነው የሚያደርጉ። በቃ በዚህ ላለመበሳጨት እንዲነሳ አድርጎታል። በጣም የሚገርም ደግሞ አንዳንድ ፈጣን ሚዲያዎች አሉ። ጉዳዩን ኢንተርቪ ሲደረጉ ሪከርድ ተቀርቷል። ምንም ነገር እየተላለፈ መረጃው እየወጣ ይገኛል። በአሁኑ ሰዓት በልጅቷ ላይ የደረሰው ድርጊት እኔ ደግሞ በተለያዩ ሶሻል ሚዲያዎች ላይ ተመልክታችኋል ቪዲዮም እየተላላክን ነው። በእውነት አንደበትም የለኝም፣ ለማዳመጥም አንደበትም የለኝም። ወንድ መሆኔንም ትንሽ ብዥታ ውስጥ አስገብቶኛል። በእውነት ሁሉም ወንድ እንደዚህ ነው ወይ? በጣም በሚገርም ሁኔታ ጎበዝ፣ ሴት ልጅ እህት ነች፣ ሴት ልጅ እናት ነች፣ ሴት ልጅ ሚስት ነች፣ ሴት ልጅ አገር ነች። እኔ ለመግለጽ አልችልም። በእውነት በጣም ነው የሚከብደው። እንዴት ዓይነት ልብ ቢኖራቸው፣ እንዴት ዓይነት አእምሮ ቢኖራቸው፣ እንዴት ዓይነት አስተሳሰብ ቢኖራቸው፣ ከሰብአዊነት እና ከሰውነት የወጣ ኢ-ሰብአዊ ድርጊት ፈጽሞባታል፣ በሚዘገንን ሁኔታ። እንግዲህ እንደ ብርቱካን ነው ስሟ እንደ ብርቱካን ንግግር ሌሎች የሉም ማለት ነው በሕይወት። በጣም በሚያሳዝን ሁኔታ እሷ ከዛ ፈተና ውስጥ እንዴት እንደወጣች እንግዲህ የኢቢሲ ጋዜጠኞች የተወሰዱበት ሁኔታ ነው ያለ። እነዚህ ጋዜጠኞች ለምንድን ነው የተወሰዱት? መንግስት ለምንድን ነው ቪዲዮ እንድነሳ የፈለጉ? ስለዋሽ አይደል? ቤተሰቦቻቸውንን አወያይተናል ነው የምለው ጠቅላይ ሚኒስትሩ ምኑ ምኑ ምኑ ያንን ውሸት ሁሉ ስለዋሽን አሁን ይሄ ነገር እንዳይጋለጥ ነው ግን አልቀረላቸውም ቪዲዮ በተለያዩ ሶሻል ሚዲያ ላይ ለጉድ እየተንሸራሸረ ነው። በመቶ ሺህ እየታየ ይገኛል በአሁኑ ሰዓት። አሁንም የእነዚህ ተማሪዎች ድምፅ እንዳይጠፋ መረጃውን አግኝቶ ለሕዝብ ተደራሽ ያደረጉት ኢቢሲዎችም ሴራ ሊሰራባቸው ስለሚችል አፋናም ሊፈጸምባቸው ስለሚችል ድምፅ በመሆን ከጎናቸው መቆም እህታችን በተቻለ መጠን መላው የኢትዮጵያ ሕዝብ በኢኮኖሚ ብቻ እሷን መገንባት ብቻ ሳይሆን አምሮዋንም ሞራላንም ኢኮኖሚዋንም አምሳ ለው ሚል አንድ ሰው ሸክም ነው፣ ለአምሳ ሰው ጌጥ ነው። አንዳንድ ሪያሉ እንኳን እንድናዋጣላት ትልቅ ነገር ነው። ድጋፍ ያስፈልጋል። ቋሚ አድራሻዋ በተገኘበት ሰዓት ሁሉም ከጎኗ እንድትሆኑ የቲም ነች። እናቷ በወሊድ እንደሞተችባት አባቷ እንደተሰደደ በጣም በሚገርም ሁኔታ በትምህርት ጥሩ ውጤት እንዳላት ጥሩ አላማ እንዳላት የሁለተኛ ዓመት ተማሪ እንደነበረች በዩኒቨርሲቲ የገለጸችበት ሁኔታ ነው ያለው። የህይወት ታሪኳ ረጅም ነው ጎበስ፣ በጣም ያሳዝናል። እህት ያላችሁ፣ ሴት ልጅ ያላችሁ፣ ምስት ያላችሁ፣ እናት ያላችሁ፣ ማንኛውም ኢትዮጵያዊ እውነቴን ነው የሚላችሁ ልታዝኑላት ያስፈልጋል ብዬ ነው መልእክት የማስተላልፈው። አድማጮቻችን፣ ተመልካቾቻችን በኢትዮጵያ ውስጥ እየተሰራ ያለው ግፍና መከራ እጅግ በጣም እየከፋ ነው። ብዙ ብዙ በሶሻል ሚዲያ ድምፅ ያላገኙት ድምፃቸው ያልተሰማ ብዙ ብዙ ብርቱካኖች ነው ያሉ፣ እንደሱ አይነት ነገር ግን ጊዜና እድል አግኝተው ሚዲያ ላይ ሊቀርቡ አልቻሉም። በርካታ ግፍ ነው ኢትዮጵያ ውስጥ እየተፈጸመ ያለው። አሁንም ግፉ ቀጥሏል። መንገደኞች በተለይ ከአዲስ አበባ ጎጃም ጎንደር የምታደርጉት እንቅስቃሴ ለቤተሰቦቻችሁ፣ እባካችሁ ትንሽ ታገሱ። ከቦታ ወደ ቦታ አትንቀሳቀሱ። ስርዓቱ በአሁኑ ሰዓት ፋይናንስ እየቸገረው ነው። እያንዳንዱ ሚሊሻን እስከ እስከ አምስት ሺህ ዶላር እስከ አስራ አምስት ሺህ ዶላር በኢትዮጵያ ብር እስከ አስራ አምስት ሺህ ብር አበል እየከፈለ ነው፣ እያዋጋ ያለው በተለይ የአማራ ክልል ላይ። ስለዚህ ሚሊሻው ይሄንን ጥቅምና ይሄንን ፍራንክ አግኝቶ ነው እየተዋጋ ያለው እንጂ እውነት ለኢትዮጵያ ዳር ድንበር አስቦ አይደለም እየሞተ ያለው። ይሄ ገንዘብ ደግሞ የሚመጣው ከየትም አይደለም። እኔና አንቺ አንተና እኔ እየታገት በግዳጅ የምንከፍለው ገንዘብ ነው። ስለዚህ ይሄን ግምት ውስጥ በማስገባት ከቦታ ወደ ቦታ የሚንቀሳቀሱ ወዳጅ ዘመዶቻችሁን የባካችሁ ሰከን በሉ በቤታችሁ ቁጭ በሉና ቆሎ እየበላችሁ ጊዜ አሳልፉ ብላችሁ መልእክት እንድታስተላልፉ አደራ እንላለን። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የአድማች ተመልካች ቁጥርንም እንድታበዙ በአክብሮት ጠይቃለሁ። መልካም ምሽት።